ዛሬም ግን ድብን ማድረግ ባል ጋር እንዳልታረቅና እንዳልገናኝ የሰውን ድፍረት የሰውን ጭካኔ፣ ምን አደረግኳት? ግን በአላህ ግን እስተመሸ ነው ግን የምደብቀው እንደዚህ ሁኜ። በአላህ ወላሂ ሁሉንም ነግር ያጥፎይ ማለት ፈለግኩ፣ ልጋፈጠው እኔም ከፊቱ ቁሜ እትፍ ልበልበት። ግን ዘመድሽ ነው ላንቺ ወይስ ለሱ ዝምድናችሁ? ብላ ጠየቀች። እኔም ሳቅ ብዬ ምንም እንዳልተጎዳሁና ከባሌ ጋ ሰላም እንደፈጠርኩ ደብና አድርጌ ነገርኳት። የውሸት ሳቅም ቢሆን ሳቀችና ና ግን ሰውየውን አሳውቂ ማሽት የምታደርገው የነበረው። ስለዚህ ፈጣሪ ነህንን ያደረገው። ነግሬያችሁ ነበር ከዚህ በፊት፣ ልባችሁ ንጹህ ከሆነ ጠላታችሁ እንኳን ለእናንተ ጥሩ ነገር አድርጎ እንደሚሄድ ሳያውቅ መልካም ነገር አድርጎላችሁ ይሄዳል። ትእዛዙ ከላይ ከሆነ ስለዚህ፣ ቺ ሴት እንዳትልክ ያለችሽ ያናገራት እግዚአብሔር ነው እንድትናገር ያደረጋት አመል ጠዋትም ይሁን አዳል ጠዋትም ይሁን ግን ነገረችሽ። ፈጣሪን የተፋሽ ገብቶሻል። ያን ሁለት ሚሊዮን ብር ልከሹ ቢሆን አሁን ገመድ ይዘሽ ወይ ካልታናኩ ወይ ደግሞ ከራሴን ከፎቅ ካልወረወርኩ የሰውዳ ውስጥ ገብቼ ብለሽ ስታብጂ የምትቀይሪው ነገር የለም። እዳ ስትከፊ ትኖሪያለሽ ኖር። ያቺን ወቅት እንዴት ትረሻታለሽ? ያደረጓችሁን እኮ መርሳት እኮ የለባችሁም ጋይስ። ይቅርታ እኮ ታረጋላችሁ። ይቅርታ ለአርጊልኝ ምናምን ሲሏችሁ እንደዚህ ያረጓችሁ ሰዎች አጋድመው በጀርባን በፊት ማርዷቸው የሄዱ ሰዎች ይቅርታ አርጉልኝ ብለው ሲመጡ አጎል ጻድቅ ለመሆን የምትፈልጉ ሰዎች አጉል፣ በቃ እኔ ይቅር በቃ ለፈጣሪ ስር ነው ምናምን የሚባል ነገር። ቴንክ ዩ ሆላ። ይኸውልሽ ፈጣሪ ፍጹም ይቅርታ ነው ያለው። የፈጣሪ ይቅርታ አይመረመርም፣ አይደረስበትም። ሲምርሽ በቃ ዜሮ አድርጎ ነው ያደረግሽውን በሙሉ ሰርዞ እንዳልነበር አድርጎ ነው የሚምርሽ። ከፈጣሪ ምህረት ጋር ልንጻጸር አልችልም። እኔ ለሰው ልጅ ይቅርታ ላደርግ እችላለሁ፣ ድረሰው ግን አልችልም። ሰው ነኝ። እኔና ስጋን የለበስኩት መለኮት አድርጎ ስጋን ፍጡር ነኝ ሶ የለበስኩት እዚህ ጋር ደግሞ አፈጣጠሩ ምንድነው? ካልሽን በጥፊ ስትመጪ ምልክት ይተዋል። እዚህ ላይ በጥፊ ብትመጪ ጣትሽን ምልክት እዚህ ይተዋል። ገብቶሻል? ብታርጂኝ እዚህ ጋር የተቆረጠው ምልክት ጠባሳው ነው የቀረው ሶ ነው ተፈጥሮ። የራሱ ይይዛል አይልቅ ይረሰው። ብትቆጪኝ፣ ደማለው ብትመጪኝ፣ ጠባሳ ይሆናል የለበስኩ ስጋ እላይ ወላይ ማህተብ አርጎ ማስቀረቱ የማይቀር ጉዳይ ትግል ውስጥ አትቅ። ስለዚህ አጉር ይቅርታ አርጋለው፣ ግን አረሰው። ይሄ ማለት በህይወት ውስጥ ድጋሚ እነዛ ሰዎች ሀፍን ሊያደርጉ አይችሉም። እንዲህ አይነት ይቅርታ አርጌ ቅርታ የምታርጊ ለሰላም ስት፣ ግን ረስተሽ እንደገና አንቅ ሪስታርት ያደረግሽ እንደሆነ ጋሚ ያ ሰው አጋጣሚውን አግኝቶ ተኮሶ የሳተሽ እንደገና ኢላማ ውስጥ ተስተካክልሽ መቀመጥ ማለት እዛ ደግሞ ግንባርሽን ይሻል። ከዛ ያኔ ማን ላይ ነው የምታሰብ? ስለዚህ በጭራሽ እንዳታስብ። ምድር ላይ አንቺና እሱ እንኳን ብትቀሩ ባልሽ ሊሆን አይችልሰው ገሎሻል ግኔና በየትኛውም መስፈርት ማንም ሰው አንቺ ላይ መ ማሪው እና ወደ ህይወትሽ መልሰሽ አስገቢ የሚልሽ ሰው ይኖራል ብዬ አላስብም። ምክንያቱም ያደረገሽ ነገር ኦረዲ በላይሽ ላይ ፍቅረኛ ይዞ ቺት አርጎ ገንዘብ ካንቺ ወስጡ፣ ሌላ አገር ለመሄድ ህይወትሽን ሲኦል ለማድረግ በፕላን የተንቀሳቀሰው ሴጣን አሳስቶኛል እንኳን ማለት አይችልም። ሴጣን አሳስቶኝ በስህተት ነው እንኳን ለማለት አይመችም የዚህ ሰው በደል ለምን በፕላን አስቦበት አቅዶበት ጊዜ ወስዶ ህይወትሽ ምን ያህል ሲውል ሊሆን እንደሚችል አውቆ ገምቶ እኔ ከሞጡ ሰርዶ አይቀልም ራስሽን ገደል ከቶች ሊሄድ ያሰበ ሰው ድጋሚ እድል ለመስጠት ምን ላድርገው ብለሽ ትጠይቅያለሽ። ጭራሽ ዲስከሽን ላይ ራሱ መቅረብ ያለበት ጉዳይ አይደለም። ኦኬ ጠረጴዛ ላይ ቁጭ ብለሽ ሁላ የምትወያየበት ጉዳይ አይደለም። በልጃችሁ ጉዳይ ምንም ጥያቄ የሌለው ነገር አባት ነው፣ ያሳድግ ከፈለገ ወስዶ ማሳደግ ከፈለገ፣ እንደውም ባይዘ እናንተ አትከራከሩ። ሴቶች ብዙ ጊዜ ባለ ቆይቶ መጣ አባት፣ ከዛ ልጅን ውስድ ብሽ ያለው ምናምን አለኝ አባቴ አርገኸው ነው ወስደ ብታሳድግ ልጅህ ነው፣ እንደውም አድጎ ይምጣ አርግ ጥሩ ነው፣ ውለታውን ትልኛል እንደም በዚህ እድሜው እንደም ትንሽ እገዛ ያስፈልገኛል ብላችሁ ለቀብቃሉ። አባት ነው፣ አይገለውም፣ አይሟሟም፣ አይቆረጥመውም። እናንተ ግን ልጅ ሊወስድብኝ ነው ል ማስፈራሪያ ይሆናል። ያ ያ ሴንሲቲቭ ፓርትሽ እንደሆነ ስለሚረዳ ያ ሰው ምን ያደርጋል? ወይ ልጅሽን ይከለክልሽ አልወስዶ ምናም ከዛ አንቺ ታብጃለሽ። ከዛ እንዲካረረግሽ እንዲያላረግ የሚላል እንደ መምቻሉላን ብላክሜል እንደ ማድረግ ይጠቀምበታል። የገዛ ልጁ እንደዚህ ምትሆኑ አላችሁ በጣም ነው የምታስቁኝ። ልጁም መውሰድ ከፈለገ አባቴ አርገኸው ነው አባት ነው እኮ እንደውም ትንሽ አገዘኝ። እኔ እንደውም ትንሽ ሪላክስ ማድረግ ፈልጋለሁ ትንሽ ለብቼ ከጭንቀትም ትማለት ፈልጋለሁ። በደንብ ያዘው፣ አይ አኝ አይበላው ልጁ ነው፣ የአብራኩ ክፋይ ነው። ለቀቅ ህይወትን፣ ለቀቅ ስታረጊው ህይወት እራሷ ልክ እንደ ሙዚቃ እንደ ኢንስትሩመንት ለቀቅ ታደረግልሻለች። ሁሉንም ነገር ይዛችሁ ግን እኝኝኝኝኝ ስትሉ ትጋጋጣላችሁ። ስለዚህ ከዚህ ሰውዬ ጋር በጭራሽ እንዳትወያይ። በህይወትሽ ውስጥ ድጋሚ ቦታ ሊኖሩ አይገባም። ገብቶሻል? ሌሎቻችሁ እሱ አይነት መስመር ውስጥ ያላችሁ ሰዎች አቋም ይኖራችሁ። ማንም ሰው እየሄደ የመንጣ እንደፈለገ ሚዝቃው አይነት ህይወት እንዳይኖራችሁ። ቀል የለም ዋጋ የተከፈለበት ህይወት ነው። ህይወቴ ዋጋ የተከፈለበት ነው። ዝም ብሎ ማንም ሰው መቶ በአንድ ክሊክ ሊያገኘኝ ወይም ልቤዎች ሊገባ አይችል። ዋጋ የከፈልሽበት ህይወት ስለሆነ ህይወትሽ ለህይወትሽ ዋጋ ስጭው። እግዚአብሔርን ለመሆን አትሞክሪ። በቃ ምህረት አድራጊ አንቺ ሰርዘሽ ሁሉንም ረስተሽው ምናምን እንደገና ህይወትሽ ውስጥ ሊገባ ሰው ነሽሽ እኔ ናት ጭንቅላትሽ በጭራሽ ሊረሰው አይችልም። ብትፈልግ ይሆን ተግባባ ግልጽ ነው። ከላይ አመሰግናለሁ። ልክ መጨረሻ ላይ እንደተናገርከው ደግሞ በልጁ መጣብኝ። ልክ ነህ እንዳልኩ ልጄን እኔ ነበርኩ ተቀብዬ እኔ እኔ ፋሚሊ ጋ ነው የሚለው ብዬ ካለው አሁን ምን አለ ሁሉ ነገር ሲቀር በልጁ በኩል የሚመጣ ነገር ምን ነገር አይኖርም ቀረ። ታውቃለህ ከዛ ልጄን እኔና አንቺ አብረን ማንሆን ከሆነ ልጄን ውስዳል ግን አልኩት ልጅን ስትወስድ አልኩት፣ እንደ በፊቱ ቢታመም ማሳከሚያ፣ ቢርበው ወተት ይሄን ይፈልጋል ብለሽኝ አምስት ሳንቲም እንዳትመጣ በእኔ በኩል ውሰደው አንተ በእንጀራ እናት ማሳደግ የምትፈልግ ከሆነ ልጅን እኔ ከሆነ ከአሁን በኋላ እድሜ ለአንተ ቅስሜ ሰብረህኛል። ሁሉን ነገሬን አበላሽተከዋል። እምነቴን በልታል። እምነቴን ወስዳል። በቃ ማለት እኔ ከዚህ በኋላ የእውነት ነው የምልህ አሌክስ ምንም ነገር እንዳላምን ነው ያደረገኝ። ምክንያቱም እኔ እንደነገርኩ በጣም ሁሉም ነገሬን ነው አሳልፌ መውጫ መግቢያዬን እንኳን ሳይቀር ነው ለእሱ አሳልፌ ሰጠሁት። ህይወቴ ሙሉ ነው አሳልፌ ሰጠሁት እና ወሰደው ያልኩት በዚህ እንትናም በቃ ይመጣል፣ በልጃችን ሰበብ ይገባል፣ እናወራለን፣ ልጃችን እናወራለን። በቃ በሌላ ለብቻው ሲመጣ የሆነ ቆይ ምን ፈልጎ ነው ብዬ ያነሳለው፣ ግን በጣም ውስጤ የሆነ ንዝረት አይሉት የሆነ በጣም ውስጤ ይረበሻል። በቃ ሰላም አላገኝም ከሱ ጋር ሳወራ ራሱ። በልጄ ሰበብ እንኳን ብዬሽ አሁን ከሱ ጋር ሳላወራ የሆነ ሰላም አይሰማኝም፣ ድጋሚ ነው የሚያመኝ እንዳላወራው ሙሉ ለሙሉ እንዳልዘጋ፣ ምን ላድርግ? ከለ ልጅ ስል ነው። እና በልጅ መጥቶብኛል። አመሰግናለሁ፣ ምክርን ተቀብያለሁ። እውነት ከኔ የሆነ አንዳንዳችሁ ልትማሩ ትችላላችሁ። ሰው አትመኑ። ቢያንስ ብራችሁ ላ እየመከረ ነው አሌክስ። እግዚአብሔር እንደሱ አይነቱን ያቆየለን ወንድም። የውነት አንተ ስጀምር ስትመሰገን አትወድም። በቃ ፈጣሪ ያልታሰበ እንጀራ ይስጥ፣ የልብን መሻል ፈጣሪ፣ ምላልከሽ አመሰግናለሁ። ያልታሰበ እንጀራ ይስጥ፣ ይለያል። ያልታሰበ እንጀራ ጠዋት ስነሳ ከእንቅልፌ ድንገት ሰርፕራይዝ ያርገኛል እግዚአብሔር። ሁሌ ሰርፕራይዝ እንዳርገኝ ነው በየቀኑ። ማን ትግባ